ምክንያቱም በጣም ተከታታዮች እንዴት ናቸው? እግዚአብሔር ይመስገንልና ነኝ ዛሬ ደግሞ አንድ ቲቪ መጣለች ቲቪ ምንድነው ሆሪዞንታል ችግር አጋጥሟታል እንግዲህ ሆሪዞንታል ሲያሰምር ምንድን ነው ችግሩ የሚለው እንግዲህ በፊት እንዳያሳየኋችሁ ሆሪዞንታል ሲያሰምር የቨርቲካላይስ ችግር ነው ቨርቲካል ሲያሰምር ደግሞ የሆሪዞንታል አይስ ችግር ነው እና ሌሎችም ዙሪያ ያሉ ችግር ነው በሚለው ነበር ሳወራችሁ የነበር። ዛሬ የቲቪ ደግሞ ሆሪዞንታል ነው ያሰመረው። በዚህ ቨርቲካል አይሲውን እንግዲህ እስቲ እንደምታዩት አይሲው ዳሜጅ ሆኗል። እንግዲህ ቨርቲካል አይሲው ሰባት እግር ነው ያለው። እንደዚህ እንደምታዩት ልክ እዚህ ጋር እንደምናየው ምንድን ነው እዚህ ጋር የመሀሉ በር ነርጓል። ስለዚህ አይሲ እንግዲህ ስንት ቁጥሩ ራሱ ባለ ስንት እንደሆነ ማወቅ አልተቻለም። ሰባ ስምንት ዜሮ አርባ፣ ሰባ ስምንት ዜሮ አርባ አንድ፣ ሰባ ስምንት ዜሮ አርባ አምስት እያለ የተለያዩ አይሲዎች ነው ያሉ። እንግዲህ ቨርቲካል አይሲ እንግዲህ ባለሙያ የሆናችሁ ጀማሪም፣ እነዚህ ስለ አይሲ ቁጥሮች ማወቅ ያስፈልጋል። ስለዚህ አይሲ አሁን እንግዲህ ቁጥሩ ብለው ማወቅ በጣም አስቸጋሪ ሆኗል። ስለዚህ ሁሎችንም አይሲ የሚተካ ዜሮ አርባ አንድ ዜሮ አርባ አምስቱ የሚጠቅሙ ዜሮ አርባ ማድረግ ይቻላል። ስለዚህ ሰባ ስምንት ዜሮ አርባውን ባደረገው ሁሉም አይሲ መተካት ይችላል ማለት ነው። ልክ እንደ እንደ ፓወር አይሲ ፓወር አይሲ ሀያ አራት ዘጠና ስምንት ሁሉን መተካት እንደሚችል ሆሪዞንታል አይሲ ሀያ አራት ዘጠና ዘጠኝ ሌሎችን መተካት እንደሚችል እዛ ጋር እንዲህ አይሲ ላይ አይተናል። ስለዚህ አይሲ እንግዲህ ለጀማሪ ባለሙያ በጣም ያስቸግራል። ምክንያቱም በእድ መሆኗል ስለዚህ ሳይንሱን መጀመሪያ በደንብ ማወቅ ያስፈልጋል። ሶ መጀመሪያ ምንድን ነው? ፍላይቫካችን ዲስቻርጅ ማድረግ አለብን። ይህ ነው እንግዲህ ፍላይቫኩ የካገኘን ሲዝ ቨሪ ዳንጀር። ቅድም ስፈታ እኔ ማስቸግሮኛል እየፈተው ነበር፣ ዲስቻርጅ ካረግኩት በኋላ ነው ትንሽ ቴክኖሎጂ ኮንታክት እየፈጠረ ነበር። ፕላስ ፊልተር ካፓስተር እዚህ ጋር እንደምታዩት ይህንም ዲስቻርጅ ማድረግ ያስፈልጋን፣ ምክንያቱም ፍሮት ሴክሽን ላይ ነው ያለ ነው። ስለዚህ ፍላይቫኮን እስከ አምስት ሺ ቮልት ስለሚረጭ የታገኝ ነው። እንግዲህ አንድ በአንድ ገላችን በጣል ሰው ነው የሚለቀው። ስለዚህ ቲቪ ጥገና የምትሰሩም በደንብ ትሬኒንግ መውሰድ ያስፈልጋል። ሶ የዛሬው እንግዲህ የዚህ ቲቪ ችግር ቨርቲካል ሲው ችግር ነው ሆኖ ያገኘሁት። ሶ ይሄን ቀይሬ እንግዲህ ቲቪን ፏረግና ደንበኛን አስደስተዋለሁ። ላይቭ ላይም ያወራኋቸው ነበር፣ የሶኒ ቲቪ ነው ያለው። ሶ አሁን ኖርማል ቀረጻ ላይ እየቀረጹት ነው ያለው እንግዲህ በዚህ ሜተድ እንግዲህ ነገ አሁን ስለመሸብ ወደ ሁለት ሰዓት አካባቢ የተጠጋነው ዘና ዘና አርጌ ወይ መጨረሻውን አሳያቸዋለሁ። ለዛሬ የሰራሁላችሁ ቪዲዮ ይሄ ነው። ስለዚህ አንድ ቲቪ ትገና ሰሩ ችግሩ መጀመሪያ አይደንቲፋይ ማድረግ ሳይንሱን መውላት አለባቸው ማለት ነው። ለዛሬ የሰራሁት አጭር ቪዲዮችን ትመስላለች። ስለተከታተላቸው ከተከታተላችሁኛ አመሰግናለሁ። ባይ ባይ